ሌላው በሌላ እንዳነበብኩት እኔ ባለውበት የኦርቶዶክስ እምነት እናታችን ቅዱስ ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም ካጠፋው ይቅርታና የእኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ሚስጥር ምክንያት ምን ይሆን ነው። ይህን በእርግጥ አንተ መጠየቅ ያሳፍራል። ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነብይ ይቆጠራል መሰለኝ። እናም ጥያቄ አንድ፣ ኢየሱስ እናንተ ጋር ነብይ፣ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስ ጣቅ ማንንም የማያሻማ ቢሆንም ካጠፈው ይቅርታና ና የኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ሚስጥር ምክንያት ምን ይሆን ነው። ይህን በእርግጥ አንተን መጠየቅ ያሳፍራል ይቅርታ ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ፣ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል፣ ማርያም በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎቷ ብቻ ነው ወይስ በኢየሱስ መወለድ የቅዱስ አላ ፈቃድና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ። አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት፣ ልብ በሉ ሳይገናኛት ብቻ አይደለም አንድ በአድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል። ጉራለ ወለም የምሰስኒ በሸር አለች ወንድ ያልነካኝ ሰሆን የምትለውን ቃሏን አላህ አረጋግጦ አስፈሮላታል። ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ስብሐነ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። ሰዎች አላ ይህን ምክንያቱንም ጠይቃ ነበር፣ ለምንድን ነው የሚለውን መልአኩ ገብርኤል መቶ ይህን በነገራት ጊዜ ጠየቀችው። ወሊነጃለሁ አያ አምላክ ሻላ ይህን ከአንቺ የማደርገው ተአምር ላደርግ ዘንድ ነው ብሎሻ። ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ በተለምዶ የማይታወቅ ያንን ጥሰው የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ የተፈጠራሉ የለም ነበር። ከእርሷ በፊት ቆታቸኋል አይደለ? ነገር ግን ከእርሷ ይሄን ነገር አምላክ አላህ ስብሐነ ወተዓላ በማድረግ ለካ አምላክ ያለ ወንድ ግንኙነት ከሴትም መፍጠር ይችላል ማለት ነው የሚለውን የአምላክ ኃይል ሙሉ እንደሆነ ሰዎች ይረዱ ዘንድ ለማድረግ ያደረገው ጥበቡ ነው። መላኩ ገብርኤልን ጠይቃ እሷ ይሄንን ብሏተን ወኒ ነጃ አይልሁ አያ ተአምረኛነቱ ከሁለቱም በኩል ነው። የተአምሩ ባለቤት ማን ነው? ይሄን ነው እንድታስተውል የምፈልገው። ያ አንዱ አምላክ ነው። እቲ አሕሰነት ፈርጃ ፈነፈክና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ልልዓለሚን ይላል። እርሷንም ልጇንም ለዓለማት ድንቅ ተአምር አደረግኳቸው ይላል። አላ እርሷንም ልጇንም ተአምር አደረግኳቸው። የእርሷ ተአምር ነው ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያቻትና ተብላ ትገለጻለች። አደላ ተአምር ነች። እርሱም ተአምር ነው። ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው። አምላክ በነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። አሁን ተአምር ናቸው። የዚህ ግን ባለቤቱ ማነው? ነው ያ አንዱ አምላክ ያንን አንዱን አምላክ ነው ያ ነው። ስለዚህ ክርስቶስ ለምንድን ነው ታዲያ ከተወለደስ በኋላ ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል። ወራሕመትን ሚና ላትከትሉ መላኩ ገብርኤል ምናለት አምላክ ሻላ ተኣምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን ኣለ ለማን ለእስራኤል ሰዎች ነቢይ ሙሓመድ ስ ላ ሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸው ነብያቶች የኣምላክ እዝነት ናቸው ለሰው ልጆች አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው ሊያስታርቃቸው ሊመልሳቸው ሲፈልግ ነብያትን ያስነሳና ይልካል ያ ነብይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ከእርሱ ጋር ህብረት ይፈጥራሉ ማለት ነው ገብታቸዋል አለ ስለዚህ አምላክ አላህ ሱብሓነ ወተዓላ መልእክተኛ አድርጎ ሊልከው ከእኔ የሆነ እዝነት የሚለውን በሌላ ቦታ ላይ አላህ ሲገልጸው ምን አለ ስለ መሲሁ ሲነግራት ለማርያም ወረሱለን ኢላ በኒ እስራኤል አለ ወደ እስራኤል ልጆች የምልከው መለእክተኛ አድርገዋለሁኝም አለሁኝም ማለት ለእስራኤል ሰዎች የተላከ ነው ለእስራኤል ሰዎች እንደ አርአያ ተደርጎ የተመረጠ ነው

ለትውልዱ ስለ አምላክ ሰብኳል። ስለ አምላክ አስተምሯል። ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ ስብሐነ ወተዓላ እንዳልኳቸው ድንቅ ተአምርን አሳይተዋል። ለሰዎች ቸዋል። ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥተዋል። መስማት የተሳናቸውን እንዲሰሙ ተአምር ተሰጥቷል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ቢስሚላህ፣ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ።

የሚደንቅ ተአምራቶችን ካደረጋቸው መካከል ወሰን። አዎ ማሻአላህ የምለውን ቃል አብረህ እየተከተልክ በል፣ እሺ አሽሃዱ አሽሃዱ አነ አላ አላ ኢላሀ ኢላሀ ኢላላህ ኢላላህ ወአሽሃዱ ወአሽሃዱ አነ ሙሐመደን አን ሙሐመደን ረሱሉላህ ረሱልላህማ መቀበል ፈልጋለው፣ ግን ውስጤንም ከሚረብሹት መጀመሪያ ላይ አንድ ሶስት ጥያቄዎች አለ። እነሱ ንጠይቅና መልሰህልኝ ክብሩ ከተገባኝ ንቀበል ስ ይለኛልሌሌላ በድንግል ማርያም የኢየሱስ ክርስቶስ እናት ትባላለች ሻሃዳ መቀበል ግን ውስጤንም ከሚረብሹት መጀመሪያ ላይ አንድ ሶስት ጥያቄዎች አለው። እነሱ ጠይቅና መልሰህልኝ ክብሩ ከተገባኝ ብቀበል ደስ ይለኛል። ሌላው እንዳነበብኩት እኔ ባለውበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የሙልድ ሀቅ ማንንም የማያሻማ ቢሆንም ከአጠፋው ይቅርታና፣ የእኔ ጥያቄ ፈጣሪ በፍጡሮ የመፈጠሩ ሚስጥር ምክንያት ምን ይሆን ነው ይህን በእርግጥ አንተ መጠየቅ ያሳፍራል ይቀርታ ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል እሱም በእስልምና እንደነቢይ ይቆጠራል መሰለኝ እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎት ብር ይግባቸውና ለምያችን ሰለ እኔ የጠየቁት ያው ምትና

ሰዎች አይደሉ። ከዚያ ለማን እንደደነገገውም ነገርን ለእናንተ ደነገግኩት ካለ በኋላ ከዚህ በፊት ኖኅን አብርሃምን፣ ሙሴ መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። እነዚህ ሁሉ ነቢያት የታዘዙት በዚህ ነው። ኖኅ የቱ ጋር እንደታዘዘ ገለጸ ካላቸው በሱራ ዩኑስ ላይ ራሱ ሲናገር ምናለ፣ ወኡሚርቱ አንድ አኩነ ሚነልሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዝዣለሁኝ ይላል

ከልጆቹ ልጆች መካከል ማንኛው አንደኛ ማን ነው? ያዕቆብ ነው። እንደምናውቀው የአብርሃም የልጆች ያዕቆብ ታዲያ እምነቱ ምን ነበር? ምን ሳስተማረ? ምን ሰበከ? ልጆቹን ምን አደራ አለ ስንል ጊዜ ወያዕቁቡ ያ በንየ እና ላ አስቶፋ ልኩም ዲነ ፈላ ተሞቱነ ኢላ ዋአንቱ ሙስሊሙን ይላል። ያዕቆብም ለልጆቹ እንዲህ አላቸው፣ ልጆች ሆይ፣ እነሆ አምላካችሁ አላህ አንድ ሃይማኖትን ኢስላምን ብቻ መርጦላችኋል አደራ ልጆች ሙስሊሞች ሆናቸውን እንጂ እንዳትሞቱ አላቸው ይላል ታዲያ ልጆቹስ በዚህ ላይ ጸኑ ወይ አዎ ልጆቹ ራሳቸውም ሲናገሩ ምናሉ አም ኩንቱም ሹሃዳ ኢዝ ሐደረ ያዕቁብ ልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ምን ባዕድ ቃሉ ናዕቡዱ ኢላሃከ ወኢላሃ አባኢከ ኢብራሂመ ወእስማዒል ወእስሓቃ ኢላሃ ዋሕደን ወናሕኑ ለሁ ሙስሊሙን አሉ እኛ ቃል በቃል የያዕቆብ ልጆች እኛ ለዚያ ለአለማቱ ጌታ ታዛዦች ሙስሊሞች ነን አሉ ይላል ከያዕቆብ ልጆች መካከል ማን የተመረጠለት

የነብያት አስተምህሮ የነብያት ተከታዮች የተከተሉት መንገድ እንደሆነ ከዚህ ማስረጃ ሊዛ ነው። እንደ ክርስትና መጽሐፍ ቅዱስ ላይ ስንሄድ ግን እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኑ ብላ ያዘዝበት ቦታ የለም። አለ የሚል ካለ ክርስቲያን መናገር ይችላል። ወይንም ደግሞ ነብያቶች ህዝቦቻቸውን ክርስቲያን ሆኑ ወይንም ክርስቲያንን ብለው የተናገሩበት ወይንም አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ ጠቅሶ ይሄ ነቢይ ክርስቲያን ነበር ብሎ የተናገረበት። እነዚህ ሁሉ በጠቀስኩላችሁ መሰረት ቁርአን ላይ በርሳላቸው አምላክ ራሱ እንደደረገገው ተናግሯል። ነብያቶች ራሳቸው ሙስሊሞች መሆናቸውን ተናግረዋል። ነብያቶች ህዝቦቻቸውን ወደ እስልምና እንደተጣሩ ተናግረዋል ታቸዋለ ይህ ነው

ምድር ላይ በግልጽ እስልምና ነው። ስ ክርስትና ለም ቅድሜ የተበረከተው ነበር ያልኩት ያው ቅድም እንትኖቹን አብራርቻለሁ። ያው ክብር ይግባቸው ሁለት ሀና ነው የሚለው ሁለት ሀና ነው የሚለው እና ልጅቷ ለሁለት ነው የምንጠቃት በትናንትና እንዲሁም ሲንሸላሽር ያየሁት ነገር አለ። በነገራችን ላይ ሪከርድ አድርጉ። ይሄ ልጅ አሁን ለታ ወንድማችን ነው ይሄ በጣም ይከራከር ነበር። ወለተ በሚታውቁት ከሆነ ማለት ነው ሪከርድ እንድታደርጉልኝ የፈለግኩት ወለተሀና ይላል ስሙ፣ ገብቷችኋል አይደለ? መጀመሪያ ላይ ማለት ነው። ከዚያ ይከራከር ነበር፣ ስልምና ተቀበለ። አሁን እኔ ከዚህ ስሙን ያስኩኝና ወለተሀና የሚባለው ወንድማችን ስም ራሱ መረጠ፣ ኢብራሂም መባል እፈልጋለሁኝ አብርሃምን በጣም ስለመወደዋ፣ ለ ገብታቸኋል። ወለተሀና የሚባለ ልጅ ኢብራሂም ብዬ እኔ ፌስቡክ ላይ ፖስት አረግኩት። እኔ ወለተሀና የሚለው የወንድ ስም ሆን የሴት ስም ሆን እንደ ክርስትና አላውቅም። ይህን ክርስቲያን ልጆች እንዳለ ይይዙና ያውና ሁሴን ወለተሀና የሚባል ወንድ ብሎ ምናምን ብለው እንትን ይላሉ። ይህን ድራማ ይሰራሉ። ለማንኛውም በነገራችን ላይ እና ይሄ የኔ አካውንት አይደለም። ለሁለት የምንጠቀምበት እና ልጅቷ ነው ስሙን የምቀያይረው እንጂ እኔ በአስተምሯቸው የምታፍሩ ከሆነ አይን ከኮንፊደንስ የማጠር ነው። አልሐምዱላ ሁላችሁም አስተምሯችሁ ሀቅ ካላችሁ በሀቃችሁ መከር ለበተንግዲ አትረብሹኝ። ስጀመር ላይቭ ላይ እንደውም ዳለመንጣ ያልፈለግኩ ለዚህ ነው። እኔ አልፈለግም በቃ ቲክቶክ በቲክቶክ እንደሁም ይሄ ሁሉ ነው እና ዲራማ ነው ምናምን እያየሁ ነበር ነ እስኩን እያደረጉ እያሳለፍኩ ነው። እና አልሐምዱሊላ አሁንም አትረብሹኝ። አሁንም በኢምቦክስ ላይ የመታቸው እንዳትጽፉ፣ የኔ አካውንት አይደለም ይሄ። የምትፈልጉን ነገር ካለ እኔ ከአንብቤ ተደቻ አውቄ ነው ወደዚህ የመጣሁት፣ እና ምንም ነገር ቢሆን እንዲሁ ዲራማ እየሰራ ነው። እንደዚህ እየተሰበሰቡ ብዙ ተከታይ ያላቸው ራሱ ዲራማ ሲሰሩ አይቻለሁ። በጣም አፍራለሁ፣ እንደዚህ ስላደረጋችሁ ማለት ነው እና እናንተ በአስተምሮ አሻቸው አስተምሮ ሀቅ ካላችሁ ወደ እናንተ ሳቡ። ግን አሁን ሌላ ነገር እናንተ የምትሰሩት እንትን በራሳችሁ ላይ ነው። በነገራችን ላይ እየገፋችሁ ሀቅ እንድናቅ ያደረጋችሁ እናንተ እና፣ ይሄ ምንም ድራማ ምን ይባላል ሁሱ ስጃም የሚያውቀው ነገር የለም አይ ደግሞ ካላችሁ እኔን ተፈለጋችሁ፣ እኔ ቁጥር እሰጣችኋለሁ፣ በግል መታችሁ ማውራት፣ እኔ እንትን ያልኝን ነገር መጠየቅ ትችላላችሁ። እስከ አሁን ይህን እኩል ጊዜ ሲቆይ ያልገባኝ ነገር ነበር። ደግሞ አልሀምዱሊላ አሁን ቁርአን ሳልፍ ሁሉ ነገር ተጠይቆል፣ ጥያቄ ተመልሶልኛል። አይ እንደዚያው ድራማ ነው ምናምን ድራማ የምሰሩ በነገራችን ላይ እናንተ ራሳችሁ ናቸው። እና ይሄ የእሱ የኔ የራሴ አካውንት አይደለም። የምትጠቀምበት ልጅ አለች ብጽፉ ምንም ብትሉም እሷን ነው የምታገኙት፣ እኔን አታገኙኝም። እና ለዚያ ነው።